የዩክሬን ጀርባ የሚሰብረው የፑቲን አዲስ ዘመቻ በምስራቅ አውሮፓ በረዷማ ምድር ላይ ጊዜው የገፋ ሲሄድ የጦርነቱ ዜማ የማይቆም ይመስላል። በ2025 ዓመተ ምህረት አጋማሽ ላይ እንኳን የሩሲያ ዩክሬን ግጭት አራተኛ ዓመቱን ሲሻገር የዶንባስ ክልል አሁንም የጦርነቱን ብርት ሆኖ ቀጥሏል። የሩሲያ ኃይሎች በቀስታ ግን ቆራጥ በሆነ መንገድ የይገባኛል ጥያቄያቸውን ለማስከበር የማያቋርጥ ጥቃት እየሰነዘሩ ነው። በዚህ ግጭት ውስጥ ታሪክ ተመዝግቦ ጀግንነት የሚፈተን በትና እያንዳንዱ ኢንች መሬት በደም የሚከፈልበት የትግል ምዕራፍ እየተከፈተ ነው። ሩሲያ የረዥም ጊዜ ታሪክና ስትራቴጂካዊ ፍላጎቷን ለማሳካት ስትል በዚህ ጦርነት እልህ አስጨራሽ ትግል እያደረገች ነው። ይህ ጦርነት የምዕራባውያን የሚዲያ ትረካ ከሚያሳየ ውጪ የሩሲያን ጽናትና ተስፋ ያለመቁረጥ መንፈስን ያሳያል። የሩሲያ ወታደሮች በትዕግስትና በብረት በሆነ ቁርጠኝነት በየቀኑ በጥቂቱ ወደፊት እየገፉ ነው። ምናልባትም ታሪክ ፍርዱን ሲሰጥ፣ ይህ ዘገምተኛ ግን ቆራጥ ግስጋሴ የሩሲያን የረዥም ጊዜ የጂኦፖለቲካዊ ዓላማዎች ለማሳካት ቁልፍ ሚና እንደተጫወተ ይነገር ይሆናል። ታዲያም ይህ ዩክሬን ይሰብራል የተባለው ዘመቻ ምን ደርሷል? አሁን ያለውን ሁኔታ በሰፊው ትንታኔያችን ይዘናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች፣ እስከ ፕሮግራማችን ፍጻሜ አብራችሁን ይቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎችን ደርሶት ቻናላችን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡን ይወዳያል። ወደ መረጃው እናሸጋግራችሁ። የዶንባስ ስትራቴጂያዊ ዓላማዎች የዶንባስ ክልል ዶኔቲክስና ሉዋንስክን የሚያጠቃልል ሲሆን ከ2014 ጀምሮ የሩሲያ ክሪሚያን ከመጠቅለል እና የተገንጣዮችን እንቅስቃሴ ከመደገፍ ጀምሮ የግጭቱ ማዕከል ሆኖ ቆይቷል። ለሞስኮ ዶንባስን ሙሉ በሙሉ መቆጣጠር ትልቅ ፖለቲካዊና ወታደራዊ ዓላማ ነው። ይህ እርምጃ ፕሬዚዳንት ቭላዲሚር ፑቲን ክልሉን ነጻ የማውጣት በሚል የገለጹትን ግብ ትልቅ ድል አድርገው እንዲያቀርቡት ያስችላቸዋል። በዚህ አካባቢ ያሉ መንገዶችን መቆጣጠር የዩክሬን አቅርቦት የሚያስተጓጉል ሲሆን፣ እንዲሁም ለሩሲያ ኃይሎች ወደ ማዕከላዊ ዶንባስ ለመግባት አዲስ መስመሮችን ይከፍታል። የሩሲያ ስትራቴጂ ከቁጥራዊ የበላይነት ጋራ የተያያዘ ነው። በአንዳንድ ዘርፎች የሩሲያ ወታደሮች ከዩክሬን ኃይሎች በሶስት እጥፍ የሚበልጡ እንደሆነ ይገመታል። ይህ ልዩነት የሩሲያ አዛዦች ከባድ ኪሳራ ቢኖሩባቸውም የማጥቃት ዘመቻው እንዲቀጥሉ አስችሯቸዋል። በመድፍ ተኩስ፣ እግረኛ ጥቃትና የታጠቁ ተሽከርካሪዎችን በመጠቀም የዩክሬን መከላከያ ለማዳከም እየጣሩ ነው። በፖክሮቭስካና ኮንስታንቲቭካ ላይ ማተኮር እነዚህን ቁልፍ ምሽጎችን መክበብ ወይም ደግሞ ማስወገድ የሩሲያ ዋና ዓላማ ነው። እነዚህ ምሽጎች ለዩክሬን ምስራቃዊ ግንባር የሎጂስቲክስ ማዕከል ናቸው። እዚህ ላይ የሚደረግ ስኬት ለሩሲያ ትልቅ ግብ ሲሆን ወደ ዩክሬን ግዛት በጥልቀት እንድትገባ ያስችላታል። የሩሲያ ቁጥራዊ የበላይነት ቢኖርም በዶንባስ ያደረገችው ግስጋሴ እጅግ የዘገየ ሆኗል። አንዳንድ ዘገባዎች በከባድ ውጊያ በሚካሄድባቸው አካባቢዎች በቀን 50 ሜትር ወይም ደግሞ 165 ጫማ ብቻ እንደሆነም ያመለክታል። ይህ ቀርፋፋ ፍጥነት ለዩክሬን ትልቅ እድል ሰጥቷታል። የዩክሬን ኃይሎች በቁልፍ ግንባሮች በተለይም በቲኦ ሀምሳ አራት መንገድ ዳር ጠንካራ ምሽጎችን የመሬት ፈንጆችንና ታንክ መከላከያዎችን አቁመዋል። እነዚህ መከላከያዎች የሩሲያን ጥቃት ለመመከትና ለማቀስቀስ የተነደፉ ሲሆን የሞስኮ ወታደሮች ላይ ከፍተኛ ኪሳራ የሚያጋልጡ ውጊያዎች ውስጥ እንዲገቡም ያስገድዳሉ። በዶንባስ የሩሲያ ታክቲክ በአብዛኛው በከፍተኛ ጦር መሳሪያ ኃይል ላይ የተመሰረተ ነው። መድፍና ሮኬት ሲስተሞች የዩክሬን አቋም ካዳከሙ በኋላ እግረኛ ክፍሎች አብዛኛውን ጊዜ ታንክ ወይም የታጠቁ ተሸካሪዎች እየረዷቸው ወደፊት ለመገስገስ ይሞክራሉ። የክፍት ምንጮች ግምቶች ለምሳሌም ከስትራቴጂክና ዓለም አቀፍ ጥናቶች ማዕከል የተገኘው መረጃ ሩሲያ ወረራው ከጀመረ ወዲህ አንድ ሚሊዮን የሚጠጉ ሰዎች የሞቱ ወይም የቆሰሉ ጉዳት እንደደረሰባቸውም ያመላክታሉ። ከነዚህም ውስጥ ጉል ክፍል በዶንባስ እንደተከሰተ ይነገራል። ከፍተኛው ኪሳራ የውጊያው ጥንካሬ ብቻ ሳይሆን የሩሲያ ትእዛዝና ቁጥጥርን የመጠበቅ ችግር እንዲሁም ደግሞ በአሮጌ ወይም የተበላሹ መሳሪያዎች ላይ ጥገኛ መሆን ነው። የዩክሬን ኃይሎች በቁጥር ያነሱ ቢሆንም የሞባይል መከላከያ ስትራቴጂን በመጠቀም ትንንሽና ቀልጣፋ ክፍሎችን በመጠቀም የመልሶ ማጥቃትና የሩሲያን ግስጋሴ ለማደናቀፍ እየጣሩ ነው። እነዚህ ክፍሎች በሩሲያ መስመሮች ውስጥ ያሉ ክፍተቶችን ይጠቅማሉ። እንዲሁም ድሮኖችን ለስለላና ና ለትክክለኛ ጥቃቶች ይጠቀማሉ። የዩክሬን ተላዋጭ የመሆን ችሎታ በተለይም ድሮንን በመጠቀም የሩሲያን ግስጋሴ በማቀዝቀስ ረገድ ወሳኝ ምክንያት ሆኗል። ለምሳሌም የዩክሬን ድሮን ጥቃቶች የሩሲያን የኋላ አካባቢዎችን ኢላማ በማድረግ ሎጂስቲክስን ማስተጓጎልና ሞስኮ ሀብቶቿን ወደ ተጋላጭ የአቅርቦት መስመር እንድታዞር አስገድደዋል። ለሩሲያ የዶንባስ ዘመቻ ባለሁለት ስለት ሰይፍ ነው። ቀስ በቀስ የሚደረጉ ግስጋሴዎች የሞስኮን የሂደት ትረካ የሚያጠናክሩ ቢሆንም በሰው ኃይልና በመሳሪያዎች ላይ የሚደርሰው ከፍተኛ ኪሳራ የማጥቃት ዘመቻው ዘላቂነት ላይ ጥያቄዎችን ያስነሳል። የሩሲያ ሎጂስቲካዊ ችግሮች በዩክሬን የማይመጣጠኑ ጥቃቶች ለምሳሌም በቅርብ የተደረገው ኦፖሬሽን ስታይደርስ ዌብ በሩሲያ ውስጥ በሚገኙ የአየር ማረፊያዎች እስከ ሀያ የሚደርሱ የሩሲያ ስትራቴጂክ አውሮፕላኖችን ማውደሙ ወይንም ጉዳቱ ተጨማሪ ያደርገዋል። እነዚህ ጥቃቶች የሩሲያ ወታደራዊ አቅም ማዳከም ብቻ ሳይሆን ሞስኮ ሀብቶቿን የራሷን ግዛት ለመከላከል እንድታውለው ያስገድዳል። ይህ ትኩረት ደግሞ ከዳንባስ ግንባር ያዘናጋል። በሌላ በኩል ዩክሬን የራሷ ተግዳራቶች ይገጥሟታል። የሶስት ለአንድ የሚጠጋው የወታደር ልዩነት የሰው ኃይል ክምችቷን አዳክሟል። መልማዮችም ኪሳራዎችን ለመተካት እየተቸገሩ ነው። የዩክሬን 400ሺ የሚጠጉ ሰዎች የሞቱ ወይንም የቆሰሉ ኪሳራ እንደደረሰባት ይገመታል። ይህም ከሩሲያ ያነሰ ሕዝብ ላላት ሀገር ትልቅ ክፍያ ነው። ክፍሎችን ወደ ሌሎች ክፍሎች እንደ ሱሚ ያሉ ስጋቶችን ለመከላከል እንደገና ማሰማራት በዶንባስ የዩክሬን መከላከያ ይበልጥ እንዲዳከም አድርጓል። ይህም የሩሲያ ኃይሎች ለመጠቀም የሚሞክሩባቸውን ተጋላጭነቶች ፈጥሯል። በተጨማሪም የዩክሬን ምሽጎች በቲ ኦ 54 መንገድ ዳር ጠንካራ ቢሆንም በእነዚህ ቦታ ላይ የማይቋረጥ የሩሲያ የቦምብ ድብደባን ለመቋቋም ከፍተኛ ሀብት ይጠይቃል ይህም ደግሞ ጥይቶችንና አቅርቦቶችን ያካትታል እናም በምዕራባዊያን ድጋፍ ላይ በእጅጉ ጥገኛ ነው በዶንባስ የሩሲያ ዘገምተኛ ግን ቋሚ ግስጋሴ ለሰፊ ጦርነት ትልቅ አንድምታ አለው ለሩሲያ ዴኖስቲክንና ሉሃንስክን ማስጠበቅ የፕሮፓጋንዳ እድልን ይሰጣል እንዲሁም ደግሞ የፑቲንን አቋም በሀገር ውስጥ ያጠናክረዋል። በተለይም የጦርነቱ ወጪዎች እያደጉ ካሉ ኢኮኖሚያዊና ማህበራዊ ጫናዎች ጋር እየተጋፈጡ ነው። ይሁን እንጂ የዘመቻው የመዳከም ባህሪ ሩሲያ የግዛት ዓላማዎቿን ብታሳካም እንኳን በተዳከመ ወታደራዊ ኃይል ወጪ ሊሆን እንደሚችል ይጠቁማል። ይህም ለቀጣይ ጥቃቶች የመከታተል አቅሟን ሊገድብ ይችላል። ለዩክሬን በዶንባስ ያለውን መስመር መያዝ የመከላከያ አቅሟን ለመጠበቅና ና ሩሲያ ስትራቴጂካዊ ጥቅም እንዳታገኝ ለመከላከል ወሳኝ ነው። የዩክሬን በምዕራባዊ እርዳታ ላይ ጥገኝነቷ የዩኬ አፕሪል 2600 ድሮኖችን ለመስጠት የገባ ቃልን ጨምሮ የሩሲያን ቁጥራዊ የበላይነት ለመቋቋም የዓለም አቀፍ ድጋፍ አስፈላጊነት ያጎላል። የድሮኖች ትክክለኛ ጥቃቶች ና የተጠናከሩ መከላከያዎች በሰፊ ደረጃ ከሚደረግ የመንቀሳቀስ ጦርነት ወደ ይበልጥ የማይንቀሳቀስ በቴክኖሎጂ የሚመራ ግጭት መሸጋገሩን ያንጸባርቃል። ሁለቱም ወገኖች ከነዚህ ለውጦች ጋር እየተላመዱ ነው። ዩክሬን ቅልጥፍናዋንና ፈጠራዋን በመጠቀም የሩሲያን የጭካኔ ኃይል አቀራረብ ለማካካስ እየሞከረች ነው። ይሁን እንጂ የሰው ልጅ የደረሰበት ጉዳት በአጠቃላይ አንድ ነጥብ አራት ሚሊዮን የሚጠጉ ሰዎች ይህ የረዥም ጊዜ የማዳከም ጦርነት የከፈለውን ከፍተኛ ዋጋ ያጎላል። ክረምቱ እየቀረበ ሲመጣ የዶንባስ ግንባር ከፍተኛ ውጊያ የሚቀጥልበት ሆኖ ይታያል። ሁለቱም ወገኖች ስራዎችን ይበልጥ ሊያቀዛቅስ ከሚችል ከባድ የአየር ሁኔታ ጋር እየታገሉ ነው። በኢስታንቡል የተካሄዱት የእርቅ ድርድሮች ውድቀት ሁለቱም ወገኖች ለድርድር ዝግጁ አለመሆናቸውን ያሳያል። የሩሲያ ከፍተኛ ጥያቄዎችና የዩክሬን የሉዓላዊ ጥያቄ የቅርብ ጊዜ መፍትሄን ይከለክላሉ። እንደ ብራሆዳትኒና ሮስ ዶሊና ያሉ መንደሮችን መያዝ የሩሲያን ቁርጠኝነት የሚያሳይ ሲሆን ለዚህም ሰፊ ዘመቻ ጀምራለች። የሩሲያ ዘገምተኛ ግስጋሴ ደግሞ ማንኛውም ጉል ጥቅም ከፍተኛ ዋጋ እንደሚያስከፍል ያመለክታል። ለአሁኑ ዳንባስ የገሃነም እሳት ሆኖ ቀጥሏል። እዚያም የደም ዋጋ የሚከፈልበትና የጦርነቱ ውጤትም የመልካ ቁልፍ ቦታ ነው። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደተደስታችሁበትና ስለ ሩሲያ ና ዩክሬን ጦርነት አሁናዊ ሁኔታ በቂ መረጃ እንዳገኛችሁበት እና ናለን የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለዓለማችን።